እግዚአብሔርን ስለ ሁሉ እናመሰግናለን። እግዚአብሔር ይመስገን። እግዚአብሔር መልካም አባት ነው። እግዚአብሔር መልካምን ነገር በእኛ ሕይወት ላይ ማድረግ ይፈልጋል። ቅዱሱን ሐሳብ እግዚአብሔር በእኛ ውስጥ መፈጸም ይፈልጋል። እግዚአብሔር ራሱን የሚሰጠውን አሳልፎ የሚሰጠውን ሰው ይፈልጋል። እግዚአብሔር ደግሞ ሰውን የሚፈልገው ለእንትን አደለም፣ ተጠቅሞ ለመጣል አደለም። የሆነ ነገር ሊያደርግበት እንደ ቃል ሊጠቀመው አደለም፣ ሊጫወትበት አለም። እግዚአብሔር የሰውን ነፍስ፣ የሰውን ኃይል፣ የሰውን መሰጠጥ ለራሱ የሚፈልገው አካልን የሚፈልገው ነፍስን የሚፈልገው ሀሳብን የሚፈልገው ልብን የሚፈልገው መንፈስን የሚፈልገው እግዚአብሔር ሊጫወትብን አይደለም ሊቀልድብን አደለም። እኛኮ ሊጥለን አደለም። የሆነ ነገር አስፈጽሞብን ዞር በሉ ሊለን አደለም። ወይ ደግሞ የሆነ ሳንቲም ሰጥቶን ዞር በሉ ሊለን አደለም። እግዚአብሔር የሚፈልገን ነፍሳችንን ሊያተርፍ ነው። ሊያድነን፣ ሊፈውሰን እንደገና ክብር የሞላበት ደስታን በእኛ ላይ ሊያደርግ ይፈልጋል። የትም ልንቀምሰው፣ ልናየው የትም ከምንም ጋር ማወዳደር እንኳን አሳፋሪ የሆነ ትልቅን ደስታ ተነግሮ ሳይሆን ተቀምሶ የሚታወቅን ደስታ እግዚአብሔር ሊሰጠን ነው የሚፈልገ። ፍጹም የሆነውን ጽድቁን ሊፈጽምብን፣ ኃይሉን ሊፈጽምብን፣ ደስታውን ሊያደርግብን ኃይሉን ሊያሳየን ሊያስረዳን የመገኘቱን ክብር ሊያስቀምሰን ሊያሳውቀን እሱን ሊያስወድደን ነው የሚፈልገው። በዛ ውስጥ እግዚአብሔር እኛን እየባረከ ሐሳቡን ይፈጽማል። በኛ እየተደሰተ እግዚአብሔር ለክብር ያቆመናል፣ ለክብር ያደርሰናል። እግዚአብሔር አመፀኛ አምላክ አይደለም። እግዚአብሔር የሚባርክ አምላክ ነው። እግዚአብሔር በረከትን ያዘጋጀ አምላክ ነው። ሪዋርድ አስቀምጧል። ክብርን አስቀምጧል። የእሱን መንገድ ተከትለን ዓለምን እምቢ ብለን በምናልፍባቸው መንገዶች ሁሉ መጨረሻችን ጉዳት አይደለም። መጨረሻችን ጉድጓድ አይደለም። መጨረሻችን ጨለማ አይደለም። መጨረሻችን መራቆት አይደለም። መጨረሻችን መታመም አይደለም። መጨረሻችን መጎስቆል አይደለም። መጨረሻችን መቆዘም አይደለም። መጨረሻችን መድረቅ አይደለም። መጨረሻችን መንቀጥቀጥ አይደለም። መጨረሻችን መግቢያ ማጣት አይደለም። መጨረሻችን መኖሪያ ማጣት አይደለም። መጨረሻችን ምግብ ማጣት አይደለም። ኃይል ማጣት አይደለም። መጨረሻችን የትኛውም ክፋት አይደለም። እግዚአብሔር ለእግዚአብሔር ራሳችንን ሰጥተን እግዚአብሔር በእኛ ኃይሉን እየፈጸመ ሰላሙን እያደረገ ሰላም ለእናንተ ይሁን ያለ እግዚአብሔር ክርስቶስን እየሰጠን እግዚአብሔር በክርስቶስ ሰላማችን የሰጠን በክርስቶስ ጸጋውን ያፈሰሰልን በክርስቶስ ሐሳቡን እንድንፈጽም እንደገና አዲስ ሰው ያደረገን በክርስቶስ በመንፈስ ቅዱስ ያጠበን በክርስቶስ እንደገና ያነሳን ከሞት መንደር ያወጣን እግዚአብሔር አምላክ እየባረከ ለበረከ ላይ ያደርሰን አቁሟ ጽንቶ ከፍል ያደርገን ነው እኛን ይፈልገው ሊጥለን አይደለም፣ ሊጥለን አይደለም። እንድንረዳው እንድናውቀው የሚፈልገው አውቀ ነው። እንድናርፍ ነው፣ ወደ እረፍቱ እንድንገባ ነው። እሱ ታላቅ እንደሆነ ከሰማይ ያለ አምላክ እሱን ስናውቀው ዛሬ በምናልፍበት መንገድ ሁሉ እሱን ስናይ አለን እንላለን። መጨረሻችን እናውቀዋለን። ሁሉን ነገር የሚጠቀልል አምላክ ስለሆነ በልጁ በኢየሱስ ክርስቶስ በብርሃኑ በሰራው በእጁ በሰራው ቤት ውስጥ እንደሚያስገባን ስናውቅ ስንረዳ እንደገና በሚሰጠን የደስታ መንፈስ ደስ ይለናል፣ እንባረካለን፣ ሀይልን እንቀምሳለን። የእግዚአብሔርን ሀይል የእግዚአብሔርን ብርሃን መቅመስ ቀላል አይደለም። እና እግዚአብሔር እኛን ሲፈልግ በእኛ ዓለምን ሊያድን ብቻ አይደለም። እኛን አድኖ ዓለምን ሊያድን ነው። እኛን ባርኮ ዓለምን ዓለም ላይ መባረክ ያለባቸውን ነገሮች ሁሉ በእኛ ሊባረክ ነው። ብርሃን ያደረገን ብርሃን እንድንሆን፣ ጨው ያደረገን ጨው ሆነን ጨው እንድንሆን እንድናጣፈጥ ነው እግዚአብሔር የጠራ እግዚአብሔር የሚፈልገን እግዚአብሔር ደግሞ ደስ የሚል አምላክ ነው። እግዚአብሔር የውስጥ ውስጥ ውስጥን ሰላም የሚጠብቅ አምላክ ነው። እግዚአብሔር ደግሞ ብርቱ ነው። እግዚአብሔር ብርቱ ነው። አጥንት ውስጥ ጅማት ውስጥ ኩላሊት ውስጥ ልብ ውስጥ እንዳይገባ የሚከለክለው አምላክ ደግሞ የሚከለከል አምላክ የሚከለክለው ያለ አምላክ አይደለም። እግዚአብሔር የዝም ውስጥ ይገባል፣ ይቀይራል። እግዚአብሔር ልብን ይቀይራል። እግዚአብሔር መንፈስን ያድሳል፣ ይለውጣል። እግዚአብሔር አጽንቶ ማቆምን ያውቃል። እግዚአብሔር ማዳንን ያውቅበታል። እግዚአብሔር ዘይትን በራስ ላይ ማፍሰስ ያቅበታል። እግዚአብሔር ማዕድን ማዘጋጀት ያቅበታል። እግዚአብሔር ከብዙ ሺዎች ጠላቶች መጠበቅ ያቅበታል። እግዚአብሔር ለሚታመኑበት ጋሻ መሆንን ያቅበታል። እግዚአብሔር ከአጸፋ ከሰይፍ መጋረድ ያቅበታል። እግዚአብሔር እርግማንን ሽሮ አዋጅን ማወጅ ያውቅበታል። እግዚአብሔር ብርቱ አምላክ ነው። እግዚአብሔር ብርቱ አምላክ ነው። እግዚአብሔርን ለሚወዱት እንደ እንዳሳቡም ለተጠሩት እንደሚል እግዚአብሔር ቃል ነገሩን ሁሉ መጨረሻቸውን በጎ ማድረግ ያውቅበታል። ለበጎ ያደርግልናል። ለምንወደው እንዳሳቡ ለምንጠራ ለሐሳቡ ለተሰጠን ሰዎች እግዚአብሔር መጨረሻችን በጎ ያደርገዋል። ደግሞ መጨረሻ ላይ የሚጠብቀን ዝም ብሎ መጨረሻ ላይ የሚጠብቀን አምላክ አይደለም። እስክንደርስ ድረስ አብሮ የሚከተለን አምላክ ነው። እንዴት ደስ የሚል አምላክ! ሲከተል ሲከተለን ሲጠብቀን ደግሞ ዝም ብሎ አይደለም እያጎረሰ እያበላ ጸጋውን እየሰጠ ኃይሉን እየሰጠ ጥበቡን እየሰጠ ጥንቃቄውን እየሰጠ መረዳቱን እየሰጠ የእሱን የፍርሃት መንፈስን እየሰጠ ከእሱ ጋር ትክክል እንድንሆን እየባረከ መባረክ ባለብን በረከቶች ሁሉ እየባረከ እያቆመ እያጸና እያስተካከለ ያቆየናል። አለ አለ። አሁንም በመገኘቱ ያደርሰናል። የቱ ጋር? የሱ ሙላት ባለበት ስፍራ አሁን የለም አለ አለ። ውሃ ውስጥ ብንገባ የለም አለ ያስወጣናል። በዛ ውስጥ ይጠብቀናል። በእሳት ውስጥ ስናልፍ የለም አለ ለምን እሳቱ እንዳይበላ እንዳቃጥለን። ጉርጓዱን ያሻግረናል። ተራራውን ውስጥ ደልዳላ ሜዳ ያደርገዋል። ሸለቆውን ውስጥ ይሞላዋል። ስንራብስ ምግብ ይሰጠናል፣ ይልክልናል ባልጠበቅንበት መንገድ። ስንጠማስ አለቱን ውሃ ያፈልቅልበታል። ድክም ስንል ስንዝል ምን ያደርገናል ይቀሰቅሰናል ስንተኛ ስንታሰር ጴጥሮስ ታስሮ እግርና እጁ መላእክት ተላከ እና ገባና ተነሳ ተነሳ ተነሳ ተነሳ ጎኑ ነካካው ነካካው ጴጥሮስ ሲነካ ተቀሰቀሰ ከተቀሰቀሰ በኋላ እኮ ካቴና ነበረበት እሱስ እሱንም ተፈታለት ፈታለት ፈታ ማ ጴጥሮስ አይደለም እግዚአብሔር ፈታለት ተነሳ ውጣ በሩስ ተከፈተ። ሌላስ በሩ ተከፈተ። ሌላስ በሩ ተከፈተ። የት ወጣ? ከእስር ቤት ወጣ። እና ስንታሰር ይፈታናል፣ ይፈታናል። ስንተኛ፣ ስንተኛ፣ ስናንቀላፋ ይቀሰቅሰናል፣ ይቀሰቅሰናል። እሱ ሲቀሰቅሰን ደግሞ ሰው እንደሚቀሰቅሰን፣ ዓለም ሰው ሲቀሰቅሰን እንጠራራለን እንተኛ ምናምን እንቅልፍ አልጠገብኩም፣ ወይ ደግሞ ተመልሰን እንተኛለን፣ ወይ እንረበሻለን፣ ወይ እንነጫነጫለን። እሱ ሲቀሰቅስ ግን እንደዛ አይደለም። እሱ ሲቀሰቅስ ኃይል ኃይል አድርጎ ነው የሚቀሰቅሰው። ግራ እስኪያጋባ ነው የሚቀሰቅሰው። በደስታ ውስጥ ነው የሚቀሰቅሰው። በብርታት ውስጥ ነው የሚቀሰቅሰው። በፍቅር ውስጥ ነው የሚቀሰቅሰው። በክብር ውስጥ ነው፣ በብርሃን ውስጥ ነው የሚቀሰቅሰው በኢነርጂ ውስጥ ነው። ቀና አድርጎ በኃይል ውስጥ የታሰርንበትን ፈቶ ካንቀላፈንበት ነቃ አድርጎ ቀስቅሶ ነው የሚቀሰቅሰን። ፈውሶ ነው የሚቀሰቅሰን። ጸጋውን አድርጎ ነው የሚቀሰቅሰን። ሞገሱን እላያችን ላይ አድርጎ ነው የሚቀሰቅሰን። መፈራቱን አድርጎብን ነው የሚቀሰቅሰን። እውቀቱን፣ መረዳቱን፣ ማስተዋሉን አድርጎንም ይቀሰቅሰን። የትም ያላገኘነውን ኃይል የትም ያልቀመስነውን በምግብ ያላገኘነውን ኃይል ሰጥቶ፣ ጸጋ ሰጥቶ፣ እውቀት ሰጥቶ፣ መረዳትን ሰጥቶ፣ ጥበብን ሰጥቶ ይቀሰቅሰናል። ስንናገር የእሱን ጥበብ እንናገራለን። ስንጸልይ የሱ ኃይል ይሄዳል፣ የእሱ ኃይል ይንቀሳቀሳል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እኛን ይፈልገን፣ እኛን አድኖ፣ እኛን እየባረከ እኛን ደስ እያሰኘ ምክንያቱም እግዚአብሔር እግዚአብሔር ፈቃድ በጎ ፍጹም ደስ የሚያሰኝ ነው። የእግዚአብሔር መንግስት ደግሞ የሰላም የጽድቅ ራስን የመግዛት የደስታ መንግስት ነው። የተሰጠንም መንፈስ የፍርሃት መንፈስ አይደለም፣ የኃይል መንፈስ ነው። የጽድቅ መንፈስ ነው። ራስን የመግዛት መንፈስ ነው። የምንገባበትን መንግስት የገባንበትን መንግስት የሚናወጥ መንግስት አይደለም። እንደ እሳት ነበልባል የሆነው እግዚአብሔር የነገሰበት መንግስት ነው። ልዑሉ እግዚአብሔር ያለበት መንግስት ነው። የደከመ መስሎ ራሱን አዋርዶ ለእኛ ስል ራሱን ሰጠ። ተፉበት፣ አዋርዱት፣ ቀለዱበት፣ ተቀላለዱበት፣ አሾፉበት፣ ገፉት፣ ገፈጠሩት፣ ሞተ ተዋረደ፣ ግን ከሁሉም በላይ ከፍ ብሎ በአብ ቀኝ በኃይል ቀኝ ተቀምጦ ፈራጅ ሆኖ አለ። ወደ እሱ ለሚመጡት ያድናቸዋል። ከእሱም የሚነጥቀው ማንም የለም። ማናችንንም ከሱ ሊነጥቅ የሚችል የለም። የሚክዱትን ደግሞ በአብም በመላእክቶቹም ፊት ይክዳቸዋል። ጌታ ኢየሱስ ክርስቶስ የሚቀበሉትን፣ የማይክዱትን፣ የሚወዱትን፣ የሚከተሉትን ደግሞ እሱ ክብርን አዘጋጅቶላቸዋል። ስለዚህ ነፍሳችንን ሊያደን መንፈሳችንን አካላችንን ሊያለመልም፣ ሊሞላ ብርታትን ሊሰጥ ሊያቆመን፣ ደስ ሊያሰኘን እግዚአብሔር ይፈልገናል ይጠራናል ኑ ከጨለማ ይለናል ኑ ከድካም ኑ ከስንፍና ኑ ከመጠውለግ ይለናል እግዚአብሔር ሊያድነን እግዚአብሔር ሊፈውሰን ሊያቆመን ነው የሚጠራን ተጠቅሞ ሊጥለን አይደለም የጌታ ስም የተባረከ ይሁን